የኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ የኢትዮጵያ ህዝብና መንግስት በሺ ዓመታት የሚቆጠረውን የሁለቱን ሀገራት ግንኙነት በማሰብ በዚህ አስቸጋሪ ጊዜ ከእስራኤል ጎን እንዲቆም ጥሪ አቅርቧል። ይህ ጥያቄ የኔም ጥያቄ ስለሆነ እስኪ ሁላችሁም በኮመንትሪ አስሩልኝ። በኢራን እና እስራኤል ጦርነት እንግዲህ ኢትዮጵያ ውስጥ ጎራ ከፍላችሁ እንደምትደግፉ በጣም ብዙ ኮሜንት ላይ አይቻለሁኝ፣ እና ኢራንን የምትደግፉ ለምንድን ነው ኢራንን የደገፋችሁት? እንዲሁም ደግሞ እስራኤልን ደግፋለን ያላችሁም ደግሞ ለምንድነው እስራኤልን የምትደግፉት? እስኪ ይሄንን በቀናነት ሳትባሉ ኮሜንት ላይ አስቀምጡ። እስኪ ይሄ ጥያቄ እኔም ስለሆነ ሁላችሁም በኮሜንት ላይ እንድታሰፍሩልኝ ስል ጠይቃችኋለሁ። እኔም ኮሜንት ላይ አንብቤያለሁ። ኢራን የምትደግፉ አላችሁ፣ እንደዚሁም ደግሞ እስራኤል የምትደግፉ አላችሁ እና እስኪ ሀሳባችሁ በኮሜንት ላይ አስፍሩልኝ። እስራኤል የደገፋችሁበት ምክንያት ምንድን ነው? ኢራን የደገፋችሁበት ምክንያት ምንድን ነው? እነ ደጋፊ አለው የሚለውን ስንመለከት እስኪ መጀመሪያ የኢራን ደጋፊ ላሳያችሁ ጦርነቱ ከዚህ ተባብሶ የሚቀጥል ከሆነ የኢራን ሚሳኤሎች የእስራኤል ከተሞችን ከጋዛ ጋር የሚያመሳስሏቸው ነው የሚመስለኝ። ትላንት ምሽትም እስራኤል የኢራንን የውሃ ቱቦ ስትመታ፣ ኢራን ደግሞ የእስራኤልን የኤሌክትሪክ ስቴሽን መታለች። እንዲሁም እስራኤል በዚህ መልኩ ማታ ጨለማ አውጧት ነበር። ሙሉ ለሙሉ ማብራት ጠፍቶ ነበር ማለት ነው። እንግዲህ አላሁ ሱብሓነሁ ወተዓላ ለፈለስጤማውያን የሚበጀውን ያደርግልን ብላችሁ ዶ አድርጉ እንግዲህ እንደዚህ አይነት ለኢራን የሚደግፉ እህት ወንድሞች ወይም በተለይ ሙስሊሞች አሉ። እንደዚሁም ደግሞ እስራኤልን የሚደግፉም ክርስቲያኖች አሉ። ስማቸው ሞሳድና ምጽሐተ እስራኤልን ከማሙ ድነ የተረጎማቸው መጽሐፍቶች ያነበበ ሰው አለ? እስኪ ኮሜንቱ ይጻፍልኝ። በእውነት በጣም ነው የሚገርም። እስራኤላውያን ትናንትናና ከትናንትና ወዲያ ጀምሮ የሰሩትን ሚሽን አይታችሁታል። እጅግ በጣም ድንቅ የሆነ ኦፕሬሽን ነበር ያካሄዱት የተመረጡ ኢላማዎችን ወሰዱ። የእስራኤልን የኢራንን ራዳር ሙሉ በሙሉ ዳርክ ውስጥ ከተቱት። ከሳተላይት ኢሜጅ ምንም ነገር እንዳያገኙ አደረጉ። ኢንተርኔታቸውን፣ ለነገሩ ነሱ ላንድ ሎክት ናቸው፣ በኢንተርኔት የትም አይገናኙ፣ አጠፉባቸው። ከዛ በኋላ አደባዩ አደባይ 200 የተመረጡ ኢላማዎችን በአንድ መቶ ጀቶች ተመላልሰው ደንሰውበት፣ ዳንሴ ዳንሴ አፍሪካ ሰለሜ ድባቅ ጄኔራሎቻቸው ሳይንቲስቶቻቸውን ጧ አድርገው ወደ ሀገራቸው በሰላም እስራኤላውያኑ ይህንን የሚያደርጉት ለምንድነው ታውቃላችሁ ለዘመናት ለሺህ አመታት በምድር ላይ ተበትነው እንደ ጨው ተበትነው ስጋቸው ተከትፎ ሂትለር እንኳን አሁን በቅርብ ሂትለር እንኳን ስድስት ሚሊዮን አይሁዳውያንን ክትፍ አድርጎ ቆዳቸውን ልጦ ጮማቸውን አቅልጦ ሳሙና አሰርቶ በእስራኤላውያን የተጫወተ ናዚ ነው ይሄ አስመርሯቸው ሊያጠቃቸው ሊያጠፋቸው የሚያስብን ማንኛውም አይነት ኃይል እስራኤል ፈርስት ብለው ድራሹን ከማጥፋት ወደኋላ ይሉ። ከደረሰባቸው ግፍ፣ ከተሰራባቸው ግፍ፣ ካለባቸው ዓለም ጥላቻ ሁሉም ዓለም እንደሚጠላቸው ነው የሚያስቡት። ቢኮዝ በሄዱበት ቦታ ሁሉ እንደተገለሉ ነው። ይህንን ለመከላከል የሚያደርጉትን የህልውና የመኖር ያለመኖር ጥያቄያቸውን ከጎናቸው ቆመን መደገፍ አለብን። በዚህ መሃል ለሚደርሰው ግድያዎች ወይም ደሞ ኮላተራል ዳሜጅ እናዝናለን። ህፃናት እንዳይሞቱ፣ ሴቶች እንዳይሞቱ እንጸልያለን። ለዛም ደሞ ተመጣጣኝ የሆነ ካሳ መክፈል አለባቸው። እንደዚህ አይነት አደጋዎች እንዳይከሰቱ ከፍተኛ ጥንቃቄ እንደሚያደርጉ ተስፋ አደርጋለሁ። ፍልስጤም ላይ የደረሰው እናውቃለን። ለዚህም መፍትሄ እንደሚሰጣምናለሁ። ሆነም ቀርም እስራኤል ምንጊዜም ወደፊት እንደዚህ አይነት እንግዲህ እስራኤል የሚደግፉ የሚናገሩም አሉ እና እኔ ፐርሰናሊ አንተ መንድነ ካላችሁን እኔ የዚህ ወንድም ሐሳብ ደጋፊ ነኝ። እስራኤልና ኢራን የራሱ አሮባት የሰው ታማ ስላለች ማለት እኛ ነን እኛ ኢትዮጵያውያን ማለት ነው። ኢራን ተመታች ብለው በጣም ሲያዝኑ በጣም ሲቆጩ አየው ሙስሊም ወንድሞቼ ማለት ነው። እና መልሳ ኢራን ስታጠቃ ደግሞ አላህ አክበር ደስ ሲበላችሁ ለእነኛ ምስት ሼር አድርጉላቸው የሚል ነገር አየው እና አንድ ሙስሊም ጓደኛ አለኝ፣ አንድ ወዳጅ አለና ለምንድን ነው እንደዚህ የምትደሰቱት ብዬ ስጠይቀው እስልምናችን አንድ ያደርገናል፣ እኛ እኮ አንድ ነን አለኝና ራሴን ጠየቅኩ። እግዚአብሔር በሚያውቀው ማለት ነውና እነሱ ባህር ማዶ ተሻግረው አንድ ነን ካሉ እኛ እስራችን ወንድማማቾች ሆነን አንድ ቤተክርስቲያን እየተገለገልን አንድ አይነት ቋንቋ እያወራን አንድ ሀገር ላይ እየኖርን ምንም አይመስለንም። ሰሜኑ ሲመታ የሰሜኑ ወንድሞች ሲያልቁ ሲረግፉ ምንም አልመሰለንም። ማንም ምንም አላለም። ኦሮሚያ ላይ ያ ሁሉ ክርስቲያን ሲታረድ ሲያልቅ ቤተክርስቲያን ስትቃጠል አባቶች ሲገደሉ እዛው ራሳችሁን ቻሉ ምን አገባን ተባለ። አየህ፣ እንደዚህኛ እየተከፋፈል እርስ በርሳችን ስናልቅ፣ ሌላው ሃይማኖት ግን እስልምናችን አንድ ያደርገናል ወንድሞቼ ናቸው ወገኖቼ ናቸው ብሎ ባህር ማዶ ተሻግሮ ያዝናል። ወይኛ አረስቲ ተውንን ቃ ተው ባለማህተቦች ወንድማችን እግዚአብሔር ስን የዚህ ወንድም ደጋፊ ነኝ ወይም የዚህ ወንድም ሀሳብ ደጋፊ ነኝ እና ብዙ መጫው የሚገባን መናገር ያሉብን ገና ያልተነገሩ ብዙ ጥፋቶች ሀገራችን ውስጥ አሉ። ብዙ ወንጀሎች ሀገራችን ውስጥ አሉ። በተለይ በሰሜኑ በኩል እዚ በኦሮሚያ በኩል ስንመለከት በጣም ብዙ ችግሮችን ብዙ ጦርነቶችን እናያለን። ብዙ ቤተክርስቲያን የማጥፋት የሆነ ብሔርን የማጥፋት ወንጀል ሲደረግ ተመልክተናል አይተናልም። ይሄን ነገር ያልተዘገበ እንደሆነ የሚታወቅ ነው። እዚህ ላይ ይህን መደግፈው ይህን አልደግፈው ይተካል ለሚተክል ነው ብሎ ያልተናገረ ሰው ነው። ዛሬ ኢራን ትክክል ናት፣ እስራኤል ተካለለችም፣ እስራኤል ትክክል ናት፣ ኢራን ተካለለችም እያለ የሚገኘው እርግጥ ነው። ኢራንና እስራኤል ነው የሆነ ወገን ይዛችሁ አልደግፉ እያል ከደለም ቢ የምትደግፉበት የራችንን ምክንያት ይኖራቸዋል። ግን ከዛ በፊት የራሱ አሮባት የሚነገር እንዳይሆንበት የራችን ዞር ብለን ብንመለከት ሙስሊሞችም ክርስቲያኖችም ሙስሊሞች የተጎዳው ክርስቲያኖች ብቻ ናቸው፣ በሰሜኑ በኩል የምትሉ ከሆነ ዞር ብሎ መመልከት ነው። ብዙ መስጊድ ተቃጥሏል፣ ብዙ ቸርቾች ፈርሷል፣ የፕሮቴስታንትን ቢሆን ብዙ ሙስሊሞችን ታርደዋል። በስደት ላይ የሚገኙ ብዙ ሙስሊሞች አሉ። በዛ በኩል ይህኑ ላይ ያለ እዛ ተሻግሮ ሄደው ከባህር ማዶ አልፎ እንደዚህ ይሁኑ፣ እንደዚህ ይሁኑ፣ እንደዚህ ይሆናለች፣ እንደዚህ ተጠፋለች ማለት እኔ የእናንተን ማሰብ አስቀምጡ። በዚህ ጉዳይ ላይ ኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ የኢትዮጵያ ሕዝብና መንግስት በሺህ ዓመታት የሚቆጠረውን የሁለቱን ሀገራት ግንኙነት በማሰብ በዚህ አስቸጋሪ ጊዜ ከእስራኤል ጎን እንዲቆም ጥሪ አቅርበዋል። እዚህ አይነት በደር ሲደርስብን በኢትዮጵያ መንግስትም በኢትዮጵያም ሕዝብም በኢትዮጵያም በተለያዩ ተቋማትም ሁሉ ይህንን ድርጊት እንዲያወግዙ እኛም ከወዳጅ ሀገራት ከወዳጅ ህዝብ ጋር የምንጠብቀው ይህን ይመስላል። ይህም ዜና ወጥታ ይቻል ኦልሬዲ የመቼ እንደሆነ ባላቅም እንግዲህ መንግስት ራሱ እስራኤልን ይደግፍ የሚል ነገር አለ እ የተባለበት ራ ምክንያት ይኖረዋል። ይሄ ሚ አሰማችሁ በዛ በኩል መምህር በፈጠረ እስራኤልን ባንዲራ አንሳብ ይላል። በፈጠረ የእስራኤልን ባንዲራ አላነሳውም። ማስቀምጠው የእስራኤልን ህዝብ ነው፣ የእስራኤልን መንግስት አይደለም። እኔ ስለ መንግስት አያገባኝም። ህዝብ ሁሉ ክቡር ነው። እስራኤልን በብዙ ነገር ወዳታለሁ። በብዙ ነገር ወዳታለሁ። አንደኛ የሃይማኖት የክርስትና ሃይማኖት ተከታይ ነኝ። እስራኤል ባትኖር ክርስትና የለም። ክርስትናን ያስፋፉት እስራኤሎች ናቸው። ሐዋርያት እስራኤሎች ናቸው። ከዚህ ብትጀምር ከኢትዮጵያ ጋር መልካም ግንኙነት አላቸው። እስራኤሎች ለኢትዮጵያ ከፍተኛ አበርክቶ አድርገዋል። እስራኤሎች ከተበተኑበት የዓለም ክፍል የተሰበሰቡበት ነገር ይገርመኛል። ተገፍተው ወጡ። ምንም እንኳን ሰፊ መሬታቸው መያዝ ባይችሉም የተወሰነ መሬት ይዘው ግን መቀመጥ ይቻሉ። ክለር ስድስት ሚሊዮን ሲገላቸው ዓለም ምንም አላደርገላቸው። በሄዱበት ሀገር ሲገለሉ ሲነወሩ ዓለም ምንም አላደርገላቸው። እነሱ ለዓለም ኮንትሪቢዩት እያደረጉ እነሱ ህዝቡን ነው ስለ መንግስት እንደፈለጋችሁ ይዋጣላችሁ ይዋጣላችሁ፣ ሞክሩት ከየትኛውም ህዝቡ ግን የእስራኤል ህዝብ መገለጫ ነው። በነገራችን ላይ ሰንደቅ ዓላማ የመንግስት መገለጫ አይደለም። ህወሀት የሚባል መንግስት ነበር፣ አረንጓዴ ቢጫ ቀዩ አለ። ደርግ የሚባል መንግስት አለ። አረንጓዴ ቢጫ ቀዩ ነበር። ኃይለ ሥላሴ የሚባሉ መሪ ያሉ አረንጓዴ ቢጫ ቀዩ ነበር። አጼ ዮሐንስ ጋር ሄደ፣ ሙዚየማቸው ስትመለከት አረንጓዴ ቢጫ ቀዩ ያሉ። በዘመናት ውስጥ አድዋ አሸንፈንበታል ምናምን። ልክ እንደሱ ሁሉ እዚህ ውስጥ ማየው የእስራኤልን ህዝብ እንጂ የእስራኤልን መንግስት አይደለም። ለእስራኤል ደግሞ አይ ሃቭ ዲው ሪስፔክት ፎር ዘ እስራኤላይትስ ፎር ዘ ጀዊሽ ፖፑሌሽን አይ አም አጋንስት አንቲሴሜቲዝም፣ ጸረ ሴማዊነት እንቅስቃሴን እጅግ በጣም እጠራለሁ። ዘጁ ፒፕል አይሁዶች

የዓለም ሕግ ደግሞ እስራኤል የምትባል ሀገር እንዳለ ስላስቀመጠ እስራኤል ለእኔ ልዩ ክብር ስለሰጠች እስራኤል የተለየች ነገር ስላለች እንዳልካቸው እስራኤልን ከጎን ያደርጋሉ። ዛሬ አይደለም አላነሳውም። እግዚአብሔር ቢፈቅድና ብንኖር በምኖርበት ዘመን ሁሉ የእስራኤልን ባንዲራ ከአጠገቤ አላደርገውም። ማነው? አላነሳውም። የእስራኤል ባንዲራ ለእኔ ልቤ ላይ የታተመ በብዙ ምክንያቶች በብዙ ምክንያቶች የማምነው ክርስቶስ የተወለደበት ከተማ ነው። የሰቀሉት እስራኤላውያን ናቸው። ይውላ አሁን ትልቁ ችግር እሱንም ለማስተማር ነው። እስራኤላውያን ሰቀሉት የሚለው አንደበት እስራኤላውያንን ክርስትናን አስፋፉ። ሐዋርያት እኮ እስራኤላውያን ናቸው። የወለደችው እናቱ እስራኤላዊ ናት። አብራ የተሰደደችው እስራኤላዊ ናት። እስከ መስቀሉ የተከተለው ዮሐንስ እስራኤላዊ ነው። በዓለ አምሳ አሁን የምናከብረው ከፊት ለፊት ጳራቅሌጦስ ላይ መንፈስ ቅዱስ የወረደው እስራኤላውያን ላይ ነው። ሂዱና ወደ ዓለም ሰበኮ ያላቸው እስራኤላውያንን ነው። አረቦችን አይደለም፣ ቻይናዎችን አይደለም፣ ጃፓኖችን አይደለም፣ ወይም ደግሞ ራሻዎችን አይደለም። ስለዚህ በዛም በምትመጡበት እኔ ሙግቴ ተገቢ የሆነ ነው። ለእኔ ስታሳምኑኝ ያኔ ተዋለሁ። ለእኔ ግን እስራኤል ክርስቶስን የሰቀሉት እሱ እንደሚሰቀል ይታወቃል፣ በትንቢት በምን ተነግረዋል። አዳምና ሔዋን ባጠፉት ጥፋት አደምና ሀዋ ባጠፉት ጥፋት አደምና ህዋ ብሔረሰብ የላቸው አረብ አይደሉም እስራኤል አይደሉም ምን አደሉ። ከዛ መጡ። ቁርአኑ ስታይ ኢብራሂም እዚህ ጋ አብርሃም ነው፣ መጽሐፍ ቅዱስ ሙሴ እዛ ሙሳ ነው። ዳዊት እዛ ዳውድ ነው። ዮሐንስ እዛ ያህውያ ያህያ ነው። ዮሴፍ እዛ ዩሱፍ ነው። እንደዚህ ሆነው መጡና መጨረሻ ላይ ግን ከእነዚሁ ከእስራኤሎች ጋር ሆነ። ስለዚህ እንዲህ አርጌ ሰፋ አርጌ ስመለከተው እስራኤሎችን ለመውደድ በቂ የሆነ ምክንያት አለኝ። እሺ፣ እስቲ ሌሎች እስራኤል የምትደግፉ ካላችሁ ኮመንታ የምትጽፉልኝ ምንድን ነው ያሳማኝ ምክንያት ነው። ወንድማችን ያቀረበው አንዳችን ባያሳምንም ለሱና ለአንዳንድ ሰዎች አሳማኝ ነው። እስ እናንተም እንደዚህ አይነት እስራኤል የሚደግሙ አሳማኝ የሚካሄድ አላችሁ። እስ እናንተን ሀሳብ በኮመንት ላይ ብታሰፍሩ ሊመጣ ነው ይሄ ጦርነት ባይዘ ወይ ለነሱ ብቻ የሚተርፍ አይደለም። ሶስተኛ የዓለም ጦርነት ሊሆን ይችላል የሚባል ነገር ባይሆን ራሱ ኢራን የምታደርገው ነገር አይደለም። እስራኤልን ብቻ እስራኤልን ብቻ የጎረቤት ሀገራትንም ኢትዮጵያንም ጭምር 18 ሀገራት ይመስለኛል አሳታትኩኝ የሚነካ ነገር ነውና እስቲ አንድ ወንድማችን የተናገረው ነገር አለ፣ እሱንም እንመልከት ይሄ ጦርነት ሚሊዮኖች የሚያልቁበት ነው። ዝም ብለው የልጆች ጨዋታ አይደለም። ምክንያቱም ኢራን ኒኩለር ማብላያን እየደወደቅ ከዚህ በኋላ እኔ በህይወት እቆጥላለሁ ኢራን ሀገሩና ትቆጥላለች ብለው ኢራኖቹ አያስቡም። ስለዚህ ያላቸውን አቅም ሁሉ አሟጥጠው እስከ መጨረሻ ድረስ ወደ መጠፋፋት ይገባሉ። ይሄን ለማየት ያውቃችሁ፣ ይሄን ለማየት ሶስት ዓመት ሁለት ዓመት አያስፈልግም። ይሄ ጦርነት በአንድ ወር ውስጥ የሚጠናቀቅ ጦርነት ዝም ብላችሁ ለማየት ያውቃችሁ በአንድ ወር ውስጥ የኢራን እና የእስራኤል ጉዳይ ተአምር ካልተፈጠረው በስተቀር ወይ ሁለቱም አገር ይጠፋፋሉ፣ ወይ ሁለቱም አገር እጅግ በጣም ዞግናኝ እልቂትን ተቀበለው ሊቆም ይችላል። የሚቆምበት እድል ግን እጅግ በጣም ጠባብ ነው እና ንጉርያ አደገኛ መሆኑን የምትረዱት በምንድን ነው? የእስራኤል ፕሬዚዳንት ከው ጠቅላይ ሚኒስትር ኔታንያሁ ቆጵረስ ሸሽቶ አድግ ቆጵረስ አውሮፕላናቸውን ይዞ ወደ ቆጵረስ መጀመሪያ ግሪክ ገብተው ነበረ። ከዛ በኋላ ወደ ቆብረስ ሄደ። እያንዳንዱ እስራኤላዊ አንደርግራውንድ እንዲገባል ሎምን እስራኤል ሙሉ ጦርነት በቃ እስከመጨረሻ እንደምትሄድ የታወቀው ጉዳይ ነው። ኢራኖቹም እስከመጨረሻ ስለሚሄዱ ይሄ ጦርነት የሚሊዮኖች መጠፋፋት ጉዳይ ስለሆነ እስራኤላውያን እንዳትንቀሳቀሱ፣ አንደርግራውንድ ግቡ፣ ፎቶ እንዳታነሱ፣ ቪዲዮን እንዳትቀርጹ፣ ቪዲዮን እንዳትለቀው፣ ሁላችሁም አንደርግራውንድ ግቡ። ስለዚህ የእስራኤል አየር መንገድ ሙሉ በሙሉ ነው የተዘጋው። ወፍ አይገባም አይወጡ እስራኤል ምድር ላይ ስለዚህ እሱ ብቻ አይደለም እስራኤሎች በመላ ዓለም ያሉ እስራኤላኖች ከቤታቸው እንዳይወጡ ከኤምባሲም እንዳይወጡ የእስራኤል አርማ የሚሆን ባንዲራ የሚይዛቸው እንዳትንቀሳቀሱ ከፍተኛ ተጠንቀቅ ውስጥ እንድትገቡ ያሉ። ለምንድን ነው ይህ ሁሉ የሆነው ነው እስራኤል ሀያል ሀገር ነች፣ ኒኩለር መሳሪያ ያላት ሀገር ነች፣ በአሜሪካ በአውሮፓን በከፍተኛ ሁኔታ የምትረዳ ሀገር ነች። ለምንድን ነው ይሁ ከተባለ ኢራኖች የመጨረሻ የመጨረሻ ካልጠፉ በስተቀር ይህን ጦርነት ተሸንፈው ወደ ቤት አይገቡም። ስለዚህ ይሄ ጦርነት አሸናፊ የለውም። እስራኤልም አታሸንፍም፣ ኢራንም አታሸንፍም። ሁለቱም አገሮች ድብልቅልቅ ይወጣል፣ ቀጠና ይተመሳል፣ ሂዝቦላ ይጎባል፣ የጋዛ ታጣቂዎች ሀማስ ይጎባል፣ ሁቲዎች ይጎባል። ዙራን ወደ እሳት ነው የሚቀየረው። ለማየት ያብቃቸው። ይሄ ጦስ ለኢትዮጵያ ይተርፋል። በነገራችን ላይ ምክንያቱም ጅቡቲ ላይ የአሜሪካና የአንዳንድ የአውሮፓ ሀገሮች ከፍተኛ የጦር ቤዝ አለ እና ያን የጦር ቤዝ ላይ ተነስተ ስለሚያጠቁኝ ይሄን ጅቡቲን እመት አለ ያለችው ቃል በቃል ኢትዮጵያን ሊጎዳ ሁሉ የሚችል እጅግ በጣም አደገኛ እርምጃ እወስዳለሁ ብለ ቃል በቃልኩ ማታን ያለች። ስለዚህ በጫ አዘር ኢራን ኢትዮጵያንም ልታጠቃ ማለት ነው። እኛን በጠላትነት ባታይም ጅቡቲን እንደወደበች ማለት መግቢያ መውጫ ምርት አናገኝም። ብዙ ለመስማት የሚዘጉንን ቀውስ ውስጥ እኛ ሁሉ ልንገባ እንችላለን። ስለዚህ ይሄ ቀውስ በእስራኤልና በኢራን የሚያልቁ አይደለም። ለኛ የመስራች አይደለም። የሁለቱ ሰዎች የሁለቱ አያላን መገዳደል ለኛ መስራች አይደለም። እውነታው ግን ዓለም እንደሚያወራ አይደለም። ቢቢሲ እንደሚያወራ አይደለም። ሲኤንኤን አሜሪካኖች እንኳን ሁለት ቃል እኮ ነው የሚያወሩት። አሜሪካኖች እንኳን ሁለት ቃል የውጭ ጉዳይ ሚኒስትሩ ምንድን ነው ያለ? እኛ እጃችን የሉበት። ምን ጃክ ስሌቫን ደግሞ የዶናልድ ትራምፕ የደህንነት አማካሪ ደግሞ አይ ከእስራኤል ጋር አብረ እየሰራን ነው፣ ጥቃትን ለማክሸፍ እና ለመከላከል አብረን እየሰራ ነው። አሜሪካና እስራኤል አብረ እየሰሩ ነው። ለምንድን ነው አሜሪካ ፈራ ተባያለችው? ነው ጥያቄ አሜሪካ አይ ኢራንን እኔ እስራኤልን አኪሽ ኢራንን እየመታው ነው አላለች። ለምን? ጦሱ ከባድ ነው የኔጌታ ዝም ብለህ ሰፈር እንደሚወራ አይደለም የጀበና ቡና እንደሚወራ አይደለም እንዳልካቸው ኢራን አሜሪካ ልታሸንፍ አትችልም በምንም መልኩ። ነገር ግን ኢራን አሜሪካን እጅግ ዘግናኝ ዋጋግል ልታስከፍል ትችላለች። ኢራን እስራኤልን እጅግ በጣም ዘግናኝ ዋጋግል ልታስከፍል ትችላለች። በአቅም ከየ ነው እስራኤሎች በጣም ከፍ ያለ አቅም አላቸው። ነገር ግን ይሄ ኢራኖቹ እጅግ በጣም ዘግናኝ ለመናገር የሚሰቆጥጥ ሲሆን ይከፈታል። እዛ መካከለኛው ምስራቅ ላይ እና ጉዳይ እኛ እንደምናወራው ወይም ደግሞ በየቦታው በጀበና ቡና የሚጠጡ ሰዎች እንደሚያወሩት አይደለም። እነዚህ አስፍቶ ማሰብ ተገቢ ነው ብዬ አስባለሁ። አሜሪካን የምታክል ሀያል ሀገር በዚህ ነገር ላይ እጅ የለበትም ብላ እጇ ስታወጣ እጅ ያለባት ይ ሰዎች ስታወጣ እኛ ዛሬ መሀል ገብተን የሚሆነ ቅጥቅቦትንቅጥ ውስጥ በአንድ ጋር መልካም ነው ብዬ አስባለሁ። ብቻ እግዚአብሔር አምላካችን ሀገራችን ሰላም ያርግልን። በነገራችን ላይ ማሰብም ያለብን አንድ ነገር ምንድን ነው? እንደዚህ ጦርነት ሲደረግ በጣም እርስ በርስ ሲተካከሱ ምን የሚያገኙ መሰለ ተካከሱ የሚሞት ህዝብ በጣም ትንሽ ነው። ኢትዮጵያ ውስጥ ደግሞ ቢሆን አስቡት፣ አንዳም ተፈሰት ብትመጣ ምን ያክል ህዝብ ሊሞት እንደሚሽ ምን ያክል ከታ ሊወርድ እንደሚችል እዛ ግን የመከላከል አቅም ስላላቸው ለሊቱ ሙሉ ኢራን እስራኤል ከተቀጠቀጠች፣ አረ ሞት የሚባለው ወይ ሁለት ሰው ወይ ሶስት ሰው በዛ ከተባለ ወደ አስር የሚጠጋ ሰው ነውና፣ ትንሽ ነው ያከለ ነው። ኦሬዲ የሰነብስ ኮይነስ ነው። የሆኑ ሰነብስ ግን እንደዛ የተቀጠቀጠ ኢትዮጵያ ቢሆን ሙሉ አዲስ አበባ ነው የሚያጠፋ፣ ነገር ነው በአንድ ሌሊት የሚተኮስባቸው። ከዛም ኢትዮጵያ ሙሉ የሚያወድም ነገር ነው ኢራን ወደ እስራኤል የምትተኮሰው፣ እስራኤልም ወደ ኢራን የምታደርገው። ግን አይሞት የሚባል ነገር አንሳ ሁለት ሰው ሰው ካልሆነ በስተቀር ማለት ነው። እና እነሱ ራሳቸውን የቻሉ ሀገራት በጠጋም ነው ብያላስም። እንግዲህ ልበቻ እናንት እንደፈረጋቸው በሉት እንደዚህ አይነት ነገር ስለሆኑ ጥንቅ ጥንቅ ያለብን ብዬ አስባለሁ። አዲስ ነገር ካለ ይችላልሽም ቅርብ ነው የሚሆነው ነው። ከአሁን በኋላ ያሰብኩት ነገር አለ በቀን 7 ሰዓት ላይ በዚህ ቻናል ላይ አለማችን እንዴት ዋለች ሀገራችን ጦር በጀምሩ የሚለው ነገር ነው። ማታ ደግሞ በመንፈሳቢዎች የምንማማር የሚሆነው ሁላችሁም ይህ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ባሪፍ ነው ባስተማርልኝ እስከ ምን ድረስ ያጀርኩ እናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ እንዳይረሳ። ቸርቀውልኝ አትኖሩም እኮ ነው ያሏቸው የተባበሩት መንግስታት ድርጅት የሰጣቸውን የራሳቸውን ቦታ ቀንሶ ተመልክቶ እኔ ላጥፋችሁ ወገኖች ቀንሶ እስራኤሎች የነበራቸውን ሰፊ ቦታ ትቶ ትንሽ ቦታ እንደው ንጽጽሩን አሳያቸዋለሁ ከአማራ ክልል ጋር ሰርቸው ነበር። ንጽጽሩን ከአማራ ክልል አንድ ስድስተኛ የምትሆን ናት እስራኤል፣ በጣም ትንሽ ናት። ያቺን ቦታ ይሄንን ተኝተውበት ነዳጅ ያለውን ምን ያለውን ቦታ ተኝተውበት። እስራኤል የነዳጅ አይደለም ምን ምናምን የአእምሮ ነው ያላቸው። ይሄ ናቹራል ሪሶርስ አይደለም እስራኤል ያላት፣ ሂውማን ሪሶርስ ነው። ብሬን ነው ያላት፣ ሰው ነው ያላት። ከዛ የተባበሩት መንግስታት ድርጅት ቦታ ሰጣቸው። ሲሰጣቸው ምን ያሉ አረቦቹ አትኖሩም አሏቸው፣ ኢራንን ጨምሮ ኩርዶች፣ ቱርኮች፣ ምኖች አትኖሩም አሏቸው። የተባበሩት መንግስታት ድርጅት ነው አይደል አለምን የሚገዛው መቶ ዘጠና አምስት ሀገሮች የሚያስተዳድረው ይሄ ድርጅት እስራኤል የምትባል ሀገር አለች፣ ይሄውና ዋና ከተማችሁ ጀሩሳሌምን ተካፈሉ ሲል ኖ፣ ኖ እኛ ጀሩሳሌም የደነ ግጭት ምንጭ ከሚሆን ዋና ከተማችንን ቴላቪቭ ላይ እናደርጋለን ብለው ቴላቪቭ ዋና ከተማቸውን አድርገው የእስራኤል መንግስት መመስረቱን ዲክሌር ሲያደርጉ አትኖሩም አሉና ተነሱባቸው። ይጥፉ? መጥፋት የለባቸውም። ስለዚህ አራት ውጊያዎችን አስተናገዱ። በየቦታው አውሮፕላን ሲያግቱባቸው፣ ሲያስለቅቁ፣ በሄዱበት ቦታ ጉዳት ሲደርስባቸው እነዚህ ሰዎች ምን አደረጉ? ምን አደረጉ እስራኤሎች? አሁን እስራኤሎችን ለመጥላት ምን አደረጓቸው? የፍልስጤም ህፃናት ይላሉ። የፍልስጤም ህፃናትን እያስገደለ ያለው ሀማስ ነው። ሐማስ ወጣ ብሎ እንደ ጀግና እንደ ወንድ እንደ ሴት አደለም። ምክንያቱም ወንድና ሴት ልዩነት ስለሌላቸው፣ እንደ ጀግና ሐማስ ወጣ ብሎ ከእስራኤሎች ጋር ቢዋጋ ከወታደሮቹ ጋር ይገባኛል። ሐማስ የሚዋጋው ከማን ጋር ነው? ከእስራኤል ህፃናት ጋር፣ ከእስራኤል ሴቶች ጋር፣ ከእስራኤል እናቶች ጋር፣ ከእስራኤል አረጋውያን ጋር፣ ከእስራኤል ሲቪሎች ጋር ነው የሚዋጋው። ሐማስ ገብቶ ኪድናፕ አድርጎ ይዞ ይሄዳል። ልቀቅ፣ እነዚህን ሰላማዊ ሰዎች ማናችሁ ናችሁ የምትሉት ልቀቃቸው ሲባል አንለቅም ብሎ እንደገና ሮኬት ይተኩሳል። ምን ያደርጉ እነዚህ ሰዎች እስራኤሎች የፍልስጤም ህጻናት የፍልስጤም ህጻናት ነ ያላችሁ የእስራኤል ህጻናት ደም አይደሉም እንዴ? ሰው አይደሉም እንዴ? ለምንድን ነው ደብል ስታንዳርድ የምንይዘው? ፖስ ደብል ስታንዳርድ ደብል ስታንዳርድ ዚአሮል ማምቢንግስ እና እስራኤሎች በጣም ነው በሐማስ እና ሄዝቦላ በሉት ምን በሉት የትኛውም የምጠሩት ኃይል በሙሉ የሁቲ አማጺ የመን በሉት ጠቅላላ ዝጭ አስር ሚሊዮን ህዝብ ላይ ነው የሚረባረበው። ለምን ብላችሁ ለምን አይጠይቁም? እንደገና የተለያዩ ስኮላሮችን ደጋግሜ ጠየቅኩኝ? እስኪ የእስራኤሎችን ሀገር አሳዩኝ አልኳቸው። የለም ይጥፉ ነው የሚሉት ፕላኔት የለም የእስራኤሎች ፕላኔት መሬት ናት። መሬት ላይ የት ሀገር ነው እስራኤል ሀገራቸው? ካናዳ ነው? አውስትራሊያ ነው? አውሮፓ ነው? ደቡብ አፍሪካ ነው? ኢትዮጵያ ነው? ናሚቢያ ነው? የት ጋ ነው? አሳዩኝ። ነው ወይስ ቻይና ውስጥና ህንድ ውስጥ ነው እስራኤሎች አሉት አገር ኳላቸው ዊ ሀቭ ስትሪ ቡክ በጣም አሳማኝ ሂስቶሪካል ኤቪደንስ ዓለም ሲከተለው የነበረ ስራው ዘወር ያለ መጽሐፍ ቅዱስ የእስራኤሎች ቦታ ይታወቃል። ያንን ተሪተሪ እንኳን አልያዘም እኮ እስራኤሎች፣ የራሳቸውን ተሪተሪ በዚህ ትንሽ ቦታ ላይ፣ ያንን ቦታ አልምተው፣ ያንን ቦታ ቀይረው፣ በዛ ቦታ ላይ ሲኖሩ አትኖሩም ነው እኮ። ጸቡ ምንድን ነው? ለምንድን ነው ማንት ተማምነው? አንተ እንዲህ ስለሆነ ነው እንደዛ ስለሆነ ነው ብላችሁ ከመሳደብ ከመሳደብ፣ እስቲ ንገሩኝ፣ እስራኤሎች ምንድን ነው ያደረጉት ሀገር አይኑራቸው። እንደገና ጀርመን ሄደው በስድስት ሚሊዮን ይለቁ፣ ፖላንድ ሄደው ይለቁ፣ ሆላንድ ሄደው ይለቁ፣ ኢትዮጵያ መተው ይገለሉ፣ በመላው ዓለም ውስጥ ጉዳት ይድረስባቸው ወይስ ሀገራቸውን ይያዙ? እስቲ ራሳችሁ ፍረዱ። የአባት እናቶቻቸውን የአቴ ቅድመ አያቶቻቸውን ተገፍተው ነው የወጡት። አገኙት መልሰው አለም ተቀበላቸው። ዚህዲ ነፍሪዝን ስታብሊ ዜር ኦን ሆምላንድ ኖት ናዘር ተሪተሪ በቲን ዜር ኦን ተሪተሪ ፍልስጤሞች አሉ ትሉኝና፣ እስራኤሎች የሉም ትሉኛላችሁ። ዋዳ ዜት ሚን ዋዳዛት ምፕላይ የእናንተ ነው ጥላቻ፣ የእኔ እኮ ጥላቻ አይደለም። ፍልስጤሞች አይኑሩ አላልኩም። የፍልስጤም ነቀርሳ ማን ነው? የፍልስጤም ቡጉንጅ ማን ነው? ሀማስ። የፍልስጤም እከክ ምንድን ነው? ሀማስ። በፍልስጤም ችግር ላይ ነዳጅ የሚያርከፈክፈው ሀማስ። በፍልስጤም ቡሃ ላይ ቆሮቆሮ የሆነው ሀማስ። ይህን ርዕስ ያመጣሁት ወቅታዊ ርዕስ ስለሆነ ነው እንጂ ታሪክ ላይ ነው መተንተን የምፈልገው።

እንደ ዩክሬንን ለምንድን ነው ሩሲያ የመታችሁ? ከዛ ከዩክሬን ጋር ደግሞ ከሩሲያ ጋር ቆማችሁ ዩክሬንን እኮ ሩሲያ ስትመታ፣ እኔ ደብል ስታንዳርዳችሁ በጣም የሚያስጠላኝ ዩክሬንን ስትመታ የኔቶ አባል ሀገር ለምን ሆንሽ ብለው። አንድ ሉዓላዊ ሀገር እዚህ ትግባ እዛ ትግባ የራሷ ጉዳይ ነው። አይ እስራኤልን ማነው ራሽያን ሊመቱ ነው ዩክሬን ውስጥ ሰፈር ከእንትን ብለው፣ ስለዚህ ዩክሬን ልክናት ኔቶ ውስጥ መቀላቀል የለባትም እሷ የምትፈልግበት መቀላቀል የለባትም ብላችሁ ራሽያን የምደግፉ ሰዎች፣ እስራኤል ደግሞ ኢራን ኒውክለር የምታብላላው እየተናገረች እኮ ነው እዛ ጋር ሳትናገር ነው ዩክሬን በቃ አባል ሆናለሁ ራሴን ለመጠበቅ አለች እዚህ ጋር ግን ኒውክለር ማብላላሁ እስራኤልን ከምድረ ገጽ ለማጥፋት ነው ያሉ ነው በግልጽ ለምንድን ደብል ስታንዳርድ የምትይዙት አንድ ቀን ይገባቸዋል እኔ ደክማለሁ አንድ ቀን ግን ይገባቸዋል አንድ ቀን ግን ትረዱታላችሁ የእስራኤሎችን እውነት እንደእኔ ስትረዱት ከልጅነታችሁ ጀምሮ ስታድጉበት ሳላገናዘብ ቀርቼ አይደለም ምን አገናኛቸው አሁን ሀገር ሀገር ነው አይደል እኛ አረቦች ነንና እንተባበራለን። ከዛ እነሱ እስራኤላውያን ስለሆኑ ሴሜቲክ ስለሆኑ ትብብር አያስፈልጋቸውም። እንዲህ ብሎ ነገር አለ እንዴ! እኛ የተለያየ ሀገር ሆነንም ግን አረቦች ስለሆነን አረብ ያለሆነውም ኢራን ደግሞ ሙስሊም ስለሆነን እኛ የሙስሊም ሶሊዳሪቲ፣ የአረብ ሶሊዳሪቲ እናመጣለን። እነሱ ግን ማንም የላቸውም፣ ቁጥራቸውም ትንሽ ነው፣ እናጠፋቸዋለን። ከመድረገት ስትሉ አያችሁ ብቻህን ብትቆም እንኳን ይላል ከግፈኞች ጋር ትተባበር አሁን ከብዙ ወንድሞቼ ጋር ያጣላኝ ኢትዮጵያ ውስጥ ካሉ ካልገባቸው የገባቸው ለፖለቲካ ዓላማቸው ነው ካልገባቸው ጋር የተጣላሁት ብቻህን ብትቀር እንኳን ከግፈኞች ጋር ትተባበር ይላል ከግፈኞች ጋራ ብቻዬን ቆማለሁ እንጂ የፈለገ ሰው ትቶኝ ይሄዳል እንጂ ከግፈኞች ጋር አልተባበር አረቦቹ ግፈኞች ናቸው መንግስቶቻቸው ልብ አድርጎ ህዝቡን አይደለም መቼም ህዝብን ተናግሬ ያደረገ